ልድ ለቢስ ከሰሞኑ ፀሐይን በፍታ ጠፋለሁ ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉተላዎች፣ እንደ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሰለዋት እጃችን ከዚክር ሲርቅ፣ ልጆቻችንን በእሳቸው መሰየም ስናቆም፣ አላህ እናስታውሳቸው ዘንድ ወደ እሳቸው እንመለስ ዘንድ

ነቢዩና ሙሐመድ ሰለላሁ ዓለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዘዝ ዓመታት ተሞክረዋል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረዥም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለመያዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። ሁለት ቢሊየን በላይ ተከታዮችን ይዟል። ያን እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወሒ አይተውት ነበር። ለብሉገነ ሃዘ ዲን ማበለገ ለይሉ ወናሃር ይሉ ነበር፣ ሰሃቦችን ወኔያቸውን ሲቀሰቅሱ፣ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዘውት የተነሳው ጥሪ ለሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ የተሟላ ስብእና የሰጣቸው አይደለም፣ ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም። የእሳቸውን ነብይነት አይደለም ሰው አይደለም መላይካ እንሰሳት ሁሉ የመሰከረላቸው አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተክላው አፍ ፍየሏን የመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ርዝቀን ሳካሁላሁ ኢለይ አለ። አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀው አለህ። እንዲ አለ። ገጠሬው ተገረመ። እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ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 ሙሐመድ ይሆናል ኢንሻአላ። ሴቶች ከሆኑ በሚወዷት ሚስታቸው አዒሻ፣ አበራቸው በቆመችው ኸዲጃ፣ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል ስሟም አልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከሕይወት ግቧጋሚ እያያዘ አድርግለት ይለዋል ስም። የህይወት ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ ምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሀዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ሰላም ሚስት እናታችን አኢሻ ራዲየላሁ ተዓላ አን። አሁንም በነብዩ ስም ግጥሞችን እንገጥማለን ነሽዳዎችን እንነሽዳለን ስለሳቸው መሐደራዎች ይደረጋሉ። በሳቸው ስብእና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን ዓለይሂ ሰላቱ ወሰላም እረስታችኋል እያለን ነው። አላ ሰለዋት ምን ያህል እምናወርዱ? በነቢዩ ላይ መቶም ያወርዳል። በየቀኑ እረስተናል። ነቢዩ ዓለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ አስርን ያወርዳል። ልብ ብላችኋል። ገልብጡት ብትገለብጡት ራሱ ትርፍ ነው። እኛ በነብዩ ላይ አስር አውርደን፣ አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው፣ አንድ አውርዱ አስር በእናንተ ላይ ያወርዳል አላህ። አላሁመ ሶሊ ወሰሊም ወባሪክ ዐላ ሰይዲና ሙሐመድ ሰለዋት ስንል ጭንቀታችን የሚወገድበት ሪዝቃችን የሚሰፋበት የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው። የውመል ቂያማ ደረጃችን ከፍም። ሰይድና ዓልይ ረዲየላሁ ተዓላ አንሁ አንድ ጥያቄ ጠየቋቸው፣ ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። ፌስቡክ ላይ ቲክቶክ ላይ ሲከሰቱ ከማስጮህ ራሳችንን እንገድ የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት። በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸውን እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር። ርጋታ ይሻል፣ ማስተዋል ይሻል፣ የቱ ይጠቅማል ብሎ ማየት ይሻል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብጽ ውስጥ የተከሰተን አንድ ክስተት ልንገራችሁ። የዛሬ አርባ ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብጽ እንደገባ፣ ግብጽ እስላማዊ ሀገር ነች። ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎች ኻሊድ መሐመድ ኻሊድ ሚባል ታዋቂ የግብጽ ጸሐፊ አለ ኋላም ቶብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ። ታትሞ ለመሸጥ አንድን አካሄድ ተጠቀመ። ግብጹስ በሚወጣ ታዋቂ ጋዜጣ ላይ፣ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል፣ እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑ ማወቃለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብነው ነው፣ ሸጥንለት እኮ ያንን ድምፁን ያንን ሀሳቡ ይሄ ጥንቃቄ ይፈልጋል። ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ

በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻህዳ ሳይወጣ የወጣ የለም። መቶ 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀብሏል። እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። እውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ

መልእክት አለኝ እዚህ ጋር ለምታዩት ወጣት ብዙ ሰዎች ታውቁታላችሁ እና የማስጠንቀቂያ መልእክት ነው። ጋያስ እና ብራዘሪ የምታረግ ምን ሆነህ ነው? ግን አለ የምታረጋቸው ነገሮች፣ አንዳንድ የምታረጋቸው ነገሮች የምር ማለት ነው ይደብራል፣ አይደረግም። የምር ማለት ነው እኔ ምን ልምን ብሎ ታውቃለህ። ምን ሆነህ ነው እንደዚህ ጎበዝ ሆንኩ? የምር ማለት ነው የትን ያደግከው የት ሰፈር ነው? የሰፈርን ያደግከው በእናትህ ንገረኝ። የምር ማለት ነው አባሌ ገብቷል እኔ ወጣት ሳይ ማለት ነው። እና እንደዚህ አይነት ወጣት ሳይ ስማርት ወጣት ሳይ የምር በቃ ትክክለኛ ትክክ ኢንስፓየር የሚያደርገኝ ስማርት ወጣት እንደዚህ አይነት ሳይ ማለት ነው፣ የምር ማለት ነው። በተለይ ማለት ነው፣ ሃይማኖቱ ላይ ቀጥ ብሎ ቆሞ ሌሎችን ኢንስፓየር የሚያደርግ ወጣት ሳይ የምር ቀና አለው፣ የምር የምር ማለት ነው። እና ማለት ነው እንደዚህ አይነት ወጣቶች የተለያየ እምነት የሆናችሁ ማለት ነው፣ ወጣቱ ናችሁ። ስሜትን ተቆጣጥረ ብዙ ነገር አለ፣ ቺክ አለ፣ ሱስ አለ። ያ ሁሉ ነገር ተቋቁመ ከዛ በላይ ደግሞ በእውቀት ደግሞ ገፍተሃል። አባሌ ገብቷል አሁን ቁርአን ማወቅ ሀዲስ ማወቅ፣ ፒኤችዲ ነው ራሱን የቻለ ማለት ነው። ከዛ በላይ ደግሞ ባይብል ምናምን ያውቃል ልጅ አስበዋል። ፒኤችዲ ስኩር ስኩዌር ማለት ነው። ገና ወጣት ነው። እንደኛ አባል ገብቷል። እኔ ሳድግሞ የምፈልገው እንዳንተ ነው። ብራዘሬ ማሻላህ አላህ ይጠብቅ፣ አላህ ያቆይልን እላለሁ። ኢንስፓይሬሽናችን ተበላችሁ፣ ይመቻችሁ።